ጭራሽ ተመተህ መጣህ። ቤት ሁሉን ስለሚችል ትወጣለህ ትገባለህ። ማርዬ ቆይ ምን አደረግኩኝ አሁን ደግሞ ጭራሽ ተፈንክተህ። አሁንስ በጣም እያቃጠልከኝ ነው። ኧረ ማርዬ፣ እኔ ከአዲስ አበባ ፀሐይ እበልጣለሁ ማቃጥልሽ። ኧረ እሱ በስንት እጅ እንደሚሻል አንተማ እኮ ኤርታሌን ይሆንክብኝ። ምን ችግር አለው ታዲያ ኤርታሌ ከሆንኩማ መቶ መጥቶ ሲጎበኙኝ ከገበያው አካፍልሻለሁ። ልጅ እኮ ነው የምትሆንብኝ። ቆይ ግድ የለም ለትንሽ ጊዜ ነው። እኔ አሁንስ ሚስት እየሆንሽብኝ ነው። አሀ፣ ታዲያ ውሽማህ ነኝ ማለት ነው? ንገረኝ እንጂ እያናገርኩ እኮ ነው። እኔ ውሽማህ ነኝ እንደ ንገረኝ እንጂ። እሱማ በምን እድል እንደዚህ አጨቅጭቅኝም ነበር። አሁን እየሄድክ ያለህበት መንገድ ጥሩ አይደለም እኮ። ትንሽ ነው ትንሽ ነው ራሱ የጠጣሁት ማርዬ። እንደው ምን አድርግ እንደምትይኝ እንዴ። በደንብ እያየሁ እኮ ነው፣ ለቤቴ ያለህ ክብር በጣም እየቀነሰ ነው። እኔ ቆይ ከዚህ በላይ እንዴት ነው ላከብረው የምችለው? ስገባ አታይኝም? እነዚህ ጎንበስ ቀና ጎንበስ ቀና እያልኩ ነው የምገባው እንዴ ምን ላርግልን? እንተ እየተሳብኩ ልግባ እንዴ? ወይ በእናትህ እንዳልገባ ለመምሰል አትሞክር። አዎ አዎ ነገሮች የሚታወቁት ከመሞከር ነው። ይሄ ባህሪ የሚያዋጣ ከሆነ አትሞክረው፣ አድርገው። ስሞትልሽ ኔ ፍቅር፣ አሁን ቆይ ያስከፋሽ ሁለት ሰዓት ላይ መግባቴ ነው? ትናንትና ምሽት ሶስት ሰዓት ነው የገባሁት፣ ዛሬ ምሽት ሁለት ሰዓት መሻሻል አታይም? አይደለም ሁለት ሰዓት ለምን ለሊት ስምንት ሰዓት አገባም እኔ ምን አገባኝ። ታዲያ ምንድን ያበሳጨሽ? የት ነበርክ? ያ ሁሉ ሰዓት የት እንደነበርክ ማወቅ አለመቻሌ ነው የሚያናደኝ ነግሬሽ አይደል ታክሲ ጥጂሽ እንደነበር እና ታክሲ ብታጣ በእግር መምጣት አትችልም ትቀንጃለሽ እንዴ ያንን ሁሉ መንገድ ከዚህ እስከ ላፍቶ እውነቱን ነው በእግር ተለፍቶ አለ እንዴት አድርጌ ነው በእግር መመጣው በያውም በጨለማ በፊት አፍላ ፍቅር እያለን እንደ ሰላም ተጓዥ በእግር ስንት ኪሎ ሜትር አቋርጠ ትመጣል ነበር ያልገባሽ ነገር ይኸውልሽ ያኔ እንዳሁኑ የእግረኛ ቁጥር አልጨመረም ነበር ስለዚህ እግረኛ በዛብህና መንገዱ ተዘጋጋ እኔ ግን ቆይ ታዲያ ምን ከሌላ ሴት ጋር ፍቅር የጀመርኩ መስሎሽ ነው? ጎሽ እንኳን ካንተ አንደበት ሰማሁት። ምኑን? እህ ከሌላ ሴት ጋር እንደምትማግጥ ነው። አረ፣ እኔ ከማንም ከሌላ ሴት ጋር አልማገጥኩም። እንደው እኔ እንደው እውነት አሁን ብማግጥ እራሱ አስፈቅድሻለሁ እንጂ እንዴት ሳልነግርሽ አደርጋለሁ? እሱማ ግልጽነት እንጂ ፍቅር አይደለም እኮ። ድሮም አብሮ ያኖረኝ እኮ እሱን እኮ ነው የምልሽ። ታዲያ ለምንድን ነው ያረፈርኩት? ታክሲ አጥቼ ነው ስልሽ አላመንሽኝ እንዴ ቆይ ታክሲ ተራ ከሆንክ አካባቢውን ፎቶ አንስተ ላክልኝ። ስለ ምንድነው ያላክልኝ? እሱ አንስቼው ልዝክልሽ ነበር እኮ ግን ደግሞ ኮኔክሽን አይሰራም። በመሀል ደሞ ከበር ጋር ተጋጨው። እዚህ በይ፣ እዚህ በይ፣ እዚህ ነው የመታኝ። በቃ ሳይሆን ቀረ ነው። በጣም ጥሩ። ስለዚህ አነሳውን ፎቶ አሳየኝ። እንዴ ማርዬ፣ እውነት እንነጋገርና እኔን ነው የምታምኚው ፎቶውን ነው የምታምኚው? እንዴ ደሞ አንተ ምን ይታመናል። ከፈለግሽ ልቤን፣ ካልሆነ ሳምባይን ይታመናል ከአንተ የሰውነት ክፍል ሊታመን የሚችለው ምላስ ብቻ ነው። ለነገሩ እኔም ጀግና ነኝ መደለቴ። ድለት ምኑን የደለትከው? እንትኑና ያለህበትን ቦታ ፎቶ አንሳና ላክልኝ አል ሹን፣ እሱ እንደለትኩት። ለምን እኔ እንጃ፣ ከካሜራው ውጣት ይሁን፣ ያነሳሁትን ፎቶ ሳየው ቦሌ ያልመስል ሲለኝ፣ ይሄ ነገር ቦሌ አይመስልም። ደልት ወይ አንተ ዋሽቶ ቦሌ ማሳየት ሲገባው የሄድክበትን ጉለል ያሳየክ አይደል? አየህ አይደል አጭበርባሪና ውሸት አምነክ። አረ እንደው ግን ተይግን ተይግን። እኔ አሁን እውነት ለመዋሸት የምፈልግ ሰው በሆን ኖሮ ያነሳሁትን ፎቶ አጥፍቼዋለሁ ብዬ እውነቱን እነግርሽ ነበር። እንዴ ጭራሽ እንደዚህ እያልክ ልታሳምናኝ ትሞክራለህ? ተነስ እና ውጣልኝ ውጣልኝ። ውጣልኝ ስትይ ከልብሽ ነው ከቤትሽ ነው? አንተ ትቀልዳለህ። ተነስ ውጣልኝ፣ ውጣ። እሺ ወጣለሁ ማሪ እኮ ሆነ ብለህ ልታሳብደኝ ነው አንተ። በቃ ውጣልኝ። ታይ ፍቅር፣ ዛሬ ቸኩለሽ ብንለያይም ከስድስት ወር ከአንድ አመት በኋላ መታረቃችን አይቀርም ከተለያየም በኋላ። አዎ ታያት ትክፊኝ። አሁን ይኸውልሽ፣ አሁን ከተማውን እያጨናነቀ ያለው በአዲስ ተጋቢዎች አይደለም፣ እንደኔ እንዳንዳችን ተጣልተው ከስድስት ወርና ከአንድ አመት በኋላ መልሰው ታርቀው ምናምን የሚጋቡ ናቸው። ይህንን ወቂ። ቢጠፋ ቢጠፋ እንኳን አንድ ወዳጅ አለኝ፣ እሳቸው መጥተው ወይ አናገረው ምናምን ያስታርቃሉ። ያኔን እንታርቃለን። አረ እንደዚህ አይነት ትዳር መቼም ነው የማልመለሰው። አታውቂያቸውም፣ በጣም ኃይለኛ ሰው ናቸው። አሁን ግን ሂጅ አሉ። ባንቺ ምክንያት እጠጣለሁ ውጣ አለኝ። ባንቺ ምክንያት ነው የጠጣሁት ታውቂ